ሄራኒ እንዲንስ ያናኒ ቆይ ግን እዚህ ቤት መመላለስ አላበዛሽም፣ ምነው ችግር አለ? እኔ ልጅ ምናልባት በእኔ ተናዶ ነው። አንቺ ግን ማወቅ ከፈለግሽ በደንብ አውጣችው፣ እራሱ ይነግርሻል። እሱ ማ የሚለኝ ካለ ፍቅረኛ ላመጣ ነው አለ ነው እንዴት? አይገባኝም። በሌለ እኮ ነው ሴት ይዞ የመጣው ይኸው ልጅ። ራስሽን እንደ ደህና ሰው አትይ። የሆነ ቢከለክሏት ይህቺን የመሰለሽ አትንጭ ልበላት። ተው እንጂ ዳን፣ ይሄንማ ማድረግ አልችልም። ከአንቺን ብሶ ተረጋጅት ያለሽ እንዴ? ቆይ እንዴት ብታስቢ ነው? ስታስጣለሁ? ኦ ኦ አንቺ ትቆያለሽ መሰለኝ። ደናው ድርፍ ነገር ቀላል ነው እንዴ? እነሱ ፍቅረኛ ሙች ናቸው። በስተመጨረሻ እንግዲህ ካሌብ ለኤደን እውነቱን ሊነግራት ነው ማለት ነው። እንግዲህ ኤደን፣ ዳኒና ቲና እንግዲህ ፍቅረኛ ማቾች እንደሆኑ አታቅም። ዳኒ ቲናን እንግዲህ እህቴ ነው እያላት ነው እስከ ዛሬ ድረስ የዋሻት ማለት ነው። ነገር ግን አሁን ላይ ካሌብ ምንም የሁለቱ ነገር ስላልጣመው አባትየውንም እንግዲህ አስወጣልኝ ብሎ ቢለምነውም ነገር ግን እሱ ይህንን ነገር እንደማያደርግ ስለነገረው ስለዚህ አሁን የመጨረሻው ነገሩ ካሌብ ለኤደን የዳኒን ውርደት ነግሯታል ማለት ነው። ስለዚህ አሁን ላይ ዳኒ ምን ብሎ ነው የሚያስረዳት? እንግዲህ አሁንም እህቴ ነው ብሎ ነው የሚያስረዳት። ኤደን አሁን ይህንን ከሰማች በኋላ በጣም ነው የደነገጠችው። ምክንያቱም ዳኒን ፍቅረኛ ብላ እንግዲህ ለወደፊት ለትዳር ብላ ያሰበችው ሰው በዚህ ነገር ወርዶ ከቲና ጋር እህቴ ከሚላት ከቲና ጋር እንደዚህ መሆን ማለት ለሷ በጣም ያልታሰበ ጉዳይ ነው ማለት ነው። አሁን ላይ ደን በጣም ትሰበራለች ማለት ነው። አባትየውም ስለ ሁለቱም ጉዳይ ጠይቃ ነበር ነገር ግን አባትየው ሊናገር አልፈለገም። እንግዲህ ዳኒ እንዲለወጥ ስለሚፈልግ በራሱ መንገድ አሁን ላይ አባትየው እያስተማረው ስለሆነ እንዲለወጥ ስለሚፈልግ እንግዲህ ሁሉንም ሚስጥር አልነገረው ማለት ነው። እንግዲህ ትሁት ክፍል 34 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 34 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሮ እንግዲህ ዳኒ በገዛ ከዛ ቤቱ ካሌብን አንቆት ሊገድለው ነበር፣ አባትየው ባይደርስለት ኖሮ ምክንያቱም ዳኒ ያላሰበው ነገር ገና ለገና ኤደንን ይወስድብኛል ብሎ እንደሆነ ካሌብ አላወቀም። ነገር ግን አባትየው እንግዲህ ምንም እንደማያቅ በማስመሰል ቤተሰብናችሁ ብሎ ሁለቱን አስታርቋቸዋል፣ ገላግሏቸዋል ማለት ነው። ምክንያቱም አባትየው አሁንም ቢሆን ምንም እንደማያውቅ መስሎ የሁለቱን ሴራ እያከሸፈ ነው የሚገኘው። እንግዲህ ለካሌብ ያን ነገር ያንን ነገርም ለካሌብ አባት ዳኒ ነግሮታል። እኛም ኤደንን እንደሚወዳትና እንዳያጣት ነው የፈረው የካሌብ አባት ተስፋ እንዳይቆርጥና እሷን የመሰለች ሴት እንደማያገኝና እንግዲህ ዳኒ በኤደን እሷን ይዞ እንዲያገባት ነው ነግሮታል ማለት ነው። ሌላው ደግሞ ቲና አሁን ላይ ምን አስባ እንደሆነ ባይታወቅም ይቅርታ እየጠየቀች ነው እንግዲህ አንድ እድል እንዲሰጧት። አሁንም ቢሆን ቲና ሌላ ነገር እንዳሰበች ባናውቅም አሁን ላይ ግን ይቅርታ በመጠየቅ ቤተሰቦቹ እንደገና እንዲያምኗት እያደረገች ነው ማለት ነው። እናም ያደረገችው ነገር ከባድ እንደሆነና አባትየው ግን ለሷ እንዳዘነባትም ይቅርታ እንደሚያደርግላትም ነግሯታል። ዳኒ አሁንም ተመልሶ ብር እንዲሰጠው አባትየውን እየለመነ ነው። የካሌብ አባት ግን ከዚህ በኋላ ገንዘብ እንደሌለውና ሰርተ ተለወጥ ብሎታል ማለት ነው። አሁን ላይ ፋዘር ዳኒን እያስተማረው እየተበቀለው ነው የሚገኘው ምክንያቱም የሰው ገንዘብን ስለሚመኝ ይህንን እንዲያቆም እያስተማረው ነው ማለት ነው። ሌላው ቲና ኤደንን ማን እንደሆነችና ለነካሌብ ያላትን ዝምድና ለማወቅ እንግዲህ በጊዜ ይህንን ነገር ፈልጋለች። ምክንያቱም ካሌብ አሁን ላይ ቲናን አዲስ ፍቅረኛ ሊይዝ ነው እያላ ስለሆነ ኤደንን መስሏታል ማለት ነው። ምክንያቱም ብዙ ጊዜ እቤታቸው ኤደን ስለምትመላለስ ከአባትየው ጋር ስለሚያወሩ እንግዲህ ዳኒ እንግዲህ ቲና ኤደን የአዲሱ የካሌብ ፍቅረኛ ነው የመሰላት ማለት ነው። ኤደን የዳኒ ባህሪ መለዋወጥ አሁን ላይ ግራ ገብቷታል። አባትየውን ብትጠይቀውም ራሷ ቀስ ብላ እንደታወጣጣው ነግሮታል ማለት ነው። አሁን ላይ የቲና መቅናት ኤደን የካሌብ አዲሱ ፍቅረኛ ናት ብላ ዳኒ ስትነግረው ያው ዳኒ ኤደንን ስለሚወዳት ቲናን ራስሽን እንደ ደና ሰው አትይ ብሎ አጥረግርጎ ሰድቧታል ማለት ነው። ምክንያቱም ዳኒ በሚስቱ በኤደን የሚመጣበትን ሰው እንግዲህ እንደማይምርና በእሷ የሚመጣበት ሰው እንደማይወድ እናውቃለን። ቲናን ብትሆን ቲና ላይም እንግዲህ ሰድቧታል ማለት ነው። እንግዲህ ዳኒ ኤደንን እዛ ቤት እንዳትሄድ እንግዲህ ከልክሏታል። ምክንያቱም ካሊብ መጥፎ ልጅ እንደሆነና ሌላ ሴት ሊያመጣ ነው እንዳትሄጅ ይላታል። ነገር ግን አሁንም ቢሆን ለዳኒ ሰርተው ሰርተን እንለወጥ እና ያፈራነውን አፍረን አፍርተን ተጋብተን ኑሮር እያለችው ነው የምትገኘው። ምክንያቱም ኤደን የጥቅም ሰውና የገንዘብ ሰው የሰው ገንዘብ ብር ስለማትመኝ ሰርቶ መለወጥ ነው የምታምነው። ይህንን ነገር በተደጋጋሚ ጊዜ እንግዲህ እድል እየሰጠችው ነው ዳኒ አያውቅም እንጂ ለዳኒ በጣም ብዙ እድል እየሰጠችው ነው የምትገኘው። ይባስ ብሎ ዳኒ አባትየውን ሄዶ ኤደንን አትምጪ በላት ብሎ እንዲነግራት ፈልጎ ነበር። ነገር ግን አባትየው እንደዛ እንደማይላትና የኤደንን ምክር ሰምቶ ከእሷ ጋርም እንዲሆን እማ ከእሷ ጋር እንዲሆንና እንዳይረፍድ ነግሮታል ማለት ነው። ቲና ግን በንዴት ኤደን ጋር በመሄድ ከካሊብ ጋር ታማግጫለች ብላ ሰደበቻት። ዳኒ ይህን ነገር አናዶታል። ለዳኒ ነግሯለች። ዳኒ እንድትረጋጋና ቲናን እንደሚያናግራት ነግሯታል። አሁን ላይ ዳኒ በንዴት ቲና ጋር በመሄድ ኤደንን እንዳታስጨንቃት እና እንዳታርፍ ነግሯታል ማለት ነው። ምክንያቱም አሁን ላይ ዳኔ ሰክቷል። ካሌብ ሚስቱን ካሁን ካሁን ይነጥቀኛል ወይም ይወስድብኛል ብሎ እያሰበ ስለሆነ ማለት ነው። አሁን በስተመጨረሻ ካሌብ መሮታል፣ አባቱን እነቲናን እንዲያባራቸውና ከዚህ በፊት ፍቅር አውሮት እንደነበርና ከዚህ በፊት ፍቅር አውሮት እንደነበርና አሁን ግን እንዲያስወጣቸው ነግሮታል። ነገር ግን አባትየው በጣም ስለጎዱትና በጣም ከዚህ በፊት ስለተጫወጡበት ስለተጫወቱበት እንደሚያ እንደሚያካክስና እስከሚበቀላቸው ድረስ እዛው ቤት የፈለገው በነገራችን ላይ አባትየው የማያስወጣቸው ምክንያት ከወጡ በኋላ ሌላ ጣጣና አሁን ላይ ሁለቱም ተስፋ ስለቆረጡ የሚፈልጉትን ነገር ስላላገኙ ከወጡ እንግዲህ እንዳያጠቋቸው እዙ እቤት ሆነው ማየቱና መከታተሉ አስፈላጊ ነው ብሎ ለካሌብ ነግሮታል። ካሌብ ሁልጊዜ ያምናል፣ ይቸኩላል። ነገር ግን አባትየው እንዳለው ሁሉንም ነገር በጥበብና ቀስ በማለት ሲሆን፣ መቸኮል ምን ያህል ዋጋ እንደሚያስከፍል በተደጋጋሚ ጊዜ ካሌብን ልጁን እየመከረው ነው የሚገኘው። ምክንያቱም ካሌብ እየቸኮለ ሁሉም ነገር ሲቸኩል ነበር። ያኔም በእሱ ላይ እየተጫወቱበት እንደሆነ ያላወቀው በጣም ብዙ ጊዜ ማለት ነው። ነገር ግን አባትየው ይሄ ነገር ዋጋ እንደሚያስከፍለው ስለነገረው አሁን ተጠንቅቆ ቀስ ብሎ እነሱን ማየት ነው ያለበት ማለት ነው። አሁን ሌዳኒ ኤደን ፍቅረኛው እንደሆነች ቲና እንድታውቅ አይፈልግም። ቲና ደግሞ ኤደን ማናት የሚለው ነገር እንግዲህ በጣም እያሳሰባት እና ይህንን ነገር ማጣራት እየፈለገች ነው ማለት ነው። በዚህ ጋር ደግሞ ካሌብ ኤደንን ጠርቷት ዳኒና ቲና ፍቅረኛ ማቾች አይደሉም ብሎ እንግዲህ መርዶን ነግሯታል ማለት ነው። ስለዚህ ኤደን እስከዛሬ ድረስ እሱን እያመነችው እና እሱን እየወደደችው መኖሯ ለሷ በጣም ትልቅ ስህተት ነው ብላ ታርፋለች ማለት ነው። ምክንያቱም እንግዲህ እንደዚህ አይነት ሴት እንደምናየው ከሆነ አንዴ ከወደደች ወደደች ነው። ምክንያቱም እሱን ገንዘቡን ብላ ሳይሆን ማንነቱን ብላ ነው የቀረበችው። ገንዘብን አላስቀደመችም። ቲና ግን አሁንም ቢሆን ገንዘብን እያስቀደመ ነው ያለው። እሱንም ሰርቶ መለወጥ እየቻለ ያልሰራውንና እንግዲህ ያላር ያልዘራውን የሰው ሀብት ንብረት ለመውረስ ነው እንግዲህ በቀላሉ እየፈለገ ያለው ማለት ነው። ኤደን በተደጋጋሚ ጊዜ ዳኒን እየለመነችው ነው የምትገኘው። ምክንያቱም ሁለቱም አንድ ላይ ሆነው እንዲቀየሩና በራሳቸው መንገድ ገንዘብ ማምጣት የሚችሉበትን መንገድ እየፈላለገች ነበር። ነገር ግን ዳኒ በሷ ጉዳይ አሁንም ቢሆን አይስማማ ማለት ነው። አሁንም የእሷ ተቃራኒ የሚሆነው ቲና አሁን ተስፋ ስለቆረጠች እዛ ቤት የሆነ የያዘችውን ነገር ወይም ደግሞ በቂ ሀብትና ንብረት ወይም ደግሞ በቂ ገንዘብ የሚያወጣበትን እቃ እየፈለገች ነው ማለት ነው። ምክንያቱም የሆነ ነገር ይዛ ለመጥፋት ከዛ ቤት። አሁን ሌዳኔ ሁለቱንም እንዲወጡ ቢጠይቃቸውም በአባትየው ምክንያት ነው እስከ ዛሬም ድረስ እዚህ ቤት እየቆዩ ያሉት ማለት ነው። እንግዲህ ዳኒ ከአባትየው ጋር ተግባብቷል። አባትየው ምንም እንደሚያውቅ አስመስሎ እንግዲህ ለዳኒ እየሰራለት ነው ማለት ነው። በዛው ለዳኒ አሁን ላይ አባትየው የሚያወራው ነገርና ለሱ የሚመክረው ነገር እንደ ትምህርት ነው። እንግዲህ ዳኒ በአባትየው የሚለው ነገር በትምህርት ነገር ወስዶ እራሱን መለወጥ ሚችል ከሆነ ከበቂ በላይ እንግዲህ እየመከረው ነው የሚገኘው። ነገር ግን ቲና ያለች ዳኔ የሚለወጥ አይመስለኝም። ቲና አሁንም ቢሆን የውሸት ይቅርታ እየጠየቀችና እነሱ ልብ ውስጥ እንደገና ለመመለስ ነው የፈለገችው። ነገር ግን አባትየው ከዚህ በፊት እንዳያት አሁንም ማምናትም። ስለዚህ አሁንም እርሷ ሌላ አስባለች እንግዲህ። አሁን ላይ የኤደን መጨረሻ ምንድነው የምትሉት? ኤደን አሁን ላይ ካወቀች፣ ዳኒ ከቲና ጋር ፍቅረኛ እንደሆኑ ካወቀች ምንድነው የምትገባው ምንድነው የሚወጣት? እናንተ ይህንን ጉዳይ እስቲ ሀሳብ አስቴታችሁን ኮመንት ላይ አስቀምጡልኝ። እንግዲህ የዛሬው አስቴቴ ይህንን ይመስል ነበር። ትሁት ክፍል 34 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።